በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረሩም ሀዱሽ ገብረ ሥላሴ ዛሬ ማለዳ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ ለቢቢሲ ገልጿል። ሰላም ጤና ይስጥልኝ ውድ የቻናላዊ ሰዎች፣ በዛሬው እለት ስለ ሀዱሽ ገብረ ሥላሴ በተለያዩ ሶሻል ሜዲያዎች እየተዘገቡ ይገኛል። ስለዚህ ሰፋ ያለ ትንታኔ ልስጣቸው፣ አብራችሁኝ ቆዩ። የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ እንደተናገሩት ግለሰቡ ከዩናይትድ ኪንግደም ዩኬ ተባሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን ገልጸዋል። በዚህም ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን ለቢቢሲ አረጋግጠዋል። ለእኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀነዋል። ምንም አብሮ የመጣ የወንጀል ክስ የለም ብለዋል። እኛ ጋራ መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ፖሊስ ይለቃል። ለቀነዋል ብለዋል። የሕዝብ ግንኙነት ኃላፊው ለቢቢሲ እንዳረጋገጡት በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሀዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስር አይደለም፣ ለቅነዋል ብለዋል። ሀዱሽ ገብረ ሥላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የአስራ ሁለት ወራት እስር ተፈርዶበት ነበር። ሀዱሽ ባለፈው ሳምንት አርብ ከእስር ቤት በስህተት ከተለቀቀ በኋላ በተደረገ ፍለጋ ከሁለት ቀናት በኋላ በሰሜን ለንደን አንድ መናፈሻ ውስጥ ተገኝቷል። ዩናይትድ ኪንግደም ውስጥ በፈጸመው ጾታዊ ትንኮሳ የተፈረደበትና በስህተት ተለቆ የነበረው ሀዱሽ ገብረ ሥላሴ ቅባቱ ወደ ኢትዮጵያ መባረሩን የሀገሪቱ መንግስት ያሳወቀው ዛሬ የረቡዕ ጥቅምት 19 ቀን 2018 ዓ.ም ማለዳ ነበር። ሀዱሽ ከፈረንሳይ በባህር ወደ ዩናይትድ ኪንግደም ከገባ በኋላ ይኖርበት በነበረበት ኤስክስ የ14 አመት ታዳጊና ሌላ ሴት ላይ ጾታዊ ትንኮሳ በመፈጸም ተከሶ የአንድ አመት እስር ተፈርዶበት ነበር። ባለፈው ሳምንት አርብ ዕለት በስህተት ከእስር ቤት ከተለቀቀ በኋላ ለሁለት ቀናት ሲፈለግ ቆይቶ በሰሜን ለንደን አንድ መናፈሻ ውስጥ ተይዞ ወደ ማረሚያ ቤት ተመልሶ ነበር። የዩናይትድ ኪንግደም ጠቅላይ ሚኒስትርን ጨምሮ በአገሪቱ ከፍተኛ ባለስልጣናትና በተቃዋሚዎች መካከል ውዝግብ የፈጠረው ይህ ግለሰብ አሁን ወደ ኢትዮጵያ መላኩ ተገ ገልጿል። ማክሰኞ እለት ማታ ወደ ኢትዮጵያ በሚጓዝ አውሮፕላን መሳፈሩን እና ረቡዕ እለት ማለዳ ኢትዮጵያ መድረሱን የዩናይትድ ኪንግደም መንግስት አስታውቋል። የአገር ውስጥ ጉዳይ ሚኒስትር የሆኑት ሻባና መሃሙድ ባለፈው ሳምንት የተከሰተው በድጋሚ መሆን የለበትም ብለዋል። የተቀሰቀሰውን የህዝብ ቁጣ እኔ እጋራለሁ ብለዋል። ሀዱሹን ወደ ሀገር ለመመለስ እና ከብሪታንያ ምድር ለማስወጣት ያለውን አማራጭ ሁሉ ተጠቅሜ ይህ ጨካኝ ሕፃናት ላይ ወሲባዊ ትንኮሳ የሚፈጽም ወንጀለኛ ግለሰብ ወደ አገሩ እንዲመለስ መደረጉን ሳረጋግጥላችሁ በደስታ ነው። በዚህም የተነሳ ጎዳናዎቻችን ደህንነታቸው የተጠበቀ ሆኗል ሲሉ አክለዋል። ሀዱሽ ወደ ዩናይትድ ኪንግደም ዳግመኛ እንዳይመለስ በሚል መባረሩን የአገር ውስጥ ጉዳይ ሚኒስቴር ተናግረዋል። ሀዱሽ ታስሮበት ከነበረ ማረሚያ ቤት ቸለምስፎርድ ወደ ስደተኞች ማቆያ ማዕከል ከተወሰደ በኋላ የውጭ ዜጋ ጥፋተኞች ከአገር በፍጥነት ለማስወጣት በተዘጋጀው አሰራር መሰረት እንዲወጣ ተደርጓል። ባለፈው ሳምንት ሀዱሽ ከእስር ቤት በስህተት መለቀቁን ተከትሎ የፍትህ ሚኒስቴር ዴቪድ ላሚ ሰዋዊ በሆነ ስህተት መሰረት መለቀቁን ተናግረዋል። የኤስክስ ፖሊስ ሀዱሽ በስህተት መለቀቁን ባወቀበት ወቅት እርሱ በከተማ ውስጥ ያገኛቸውን ሰዎች ድጋፍ በመጠየቅ ወደ ለንደን የሚጓዝ ባቡር ተሳፍሮ ነበር። እሁድ ዕለት በፊንስ በሪ የመናፈሻ ስፍራ በሚገኝ የመኪና ማቆቢያ አካባቢ ከታየ በኋላ ለፖሊስ ጥቆማ በመድረሱ በቁጥጥር ስር ውሎ ወደ ማረሚያ ቤት ተልኳል። ሀዱሽ ከሀገር ከተባረረ በኋላ የሀገር ውስጥ ጉዳይ ሚኒስቴር ከፍተኛ ባለስልጣናት የሆኑት አሌክስ ነሪስ ለቢቢሲ ጉዳዩ ማብቃት ባለበት መልኩ አብቅተዋል ሲሉ ተናግረዋል። ይህ ስህተት መሆኑን እንቀበላለን። በሁኔታው እኛም ህዝቡን በጣም ተናደናል። በማረሚያ ቤቶች ተመሳሳይ ነገር እንዳይደግም ጥፋተኞችን ወደ አገራቸው ለመላክ ከእስር ቤት ሲወጡ ጠንካራ ማጣራቶችን ጨምሮ አፋጣኝ የቁጥጥር እርምጃ መወሰዱን እንዲሁም ገለልተኛ መርማሪ ቡድን ከድርጊት የተወሰደው ትምህርትን መለየትን ተናግረዋል። ገለልተኛ ወገን ያደረገው ምርመራ ሀዱሽ እንዴት ከእስር ቤት ሲለቀቅ ሊለቀቅ እንደቻለና የእስር ቤቱ ሰራተኞዎች በቂ ልምድ ስልጠናና ቴክኖሎጂ ነበራቸው የሚለውን ይፈትሻል ብለዋል። የመርማሪ ቡድኑ በሊቀመንበርነት የሚመሩት የሜትሮፖሊታን ፖሊስ ምክትል ኮሚሽነር ዳሜ ላይን አሁን ሲ ሀዱሽ ጾታዊ ጥቃት ሰለባዎች ተመሳሳይ ስለት እንዳይፈጸም ምን መደረግ አለበት የሚለውን ምክረ ሀሳብ ይጠይቃሉ ተብሏል። አንድ ታራሚ ከእስር ቤት ሲለቀቅ መደረግ ስላለበት ጥንቃቄ አፋጣኝ ዳሰሳ ተደርጓል። ሀዱሽ ገብረ ሥላሴ ቅባቱ ወደ ዩናይትድ ኪንግደም የገባው ባለፈው ዓመት ሰኔ ወር ላይ ነበር። ሀዱሽ ወደ ዩናይትድ ኪንግደም ከፈረንሳይ በጀልባ ከመግባቱ በፊት በሱዳን በሊቢያና በጣሊያን አድርጎ ተጉዟል። ሐምሌ ወላይ ጾታዊ ጥቃት በመፈጸም ተጠርጥሮ በቁጥጥር ስር ሲውል እርሱና ሌሎች ጥገኝነት ጠያቂዎችን በሚኖሩበት ሆቴል አካባቢ ከፍተኛ የተቃውሞ ሰልፍ ተካሂዶ ነበር። ቼልምስፎርድ ፍርድ ቤት ጉዳዩን በተመለከተበት ወቅት ሀዱሽ ታዳጊ ልጅን በከተማ ማዕከል አካባቢ ለመሳም መሞከሩን እንዲሁም ግልጽ የሆኑ ወሲባዊ ስታቶችን መሰንዘሩን ገልጸዋል። በሚቀጥለው ቀንም ይህችን ልጅ ያገኘ ሲሆን እርሷና ሌላ ሴት ላይ ጾታዊ ትንኮሳ ከማድረሱ በፊት ሊስማት ሞክሮ ነበር። ሀዱሽ የቀረቡበትን ክሶች የካደ ሲሆን ጥፋተኛ ሆኖ በመገኘቱ የ12 ወራት እስር ተፈርቦታል። በዩናይትድ ኪንግደም ሕግ መሰረት አንድ ወንጀለኛ የሰራ ስደተኛ ከአገር ለመባረር ቢያንስ 12 ወራት እስር ሊፈረድበት ይገባል።